ተሮች በተዋቀረው መሰረት የክልሉ ህብረተሰብ ጤና ኢንስቲትዩት በኃላፊነት ደረጃ በክልሉ ካለው ህዝብ ቁጥር እድገት ክልላችንን ከፍተኛ የበሽታ ጫና ያለበት ከመሆኑና ዓለም ዓለም አሁን ከደረሰበት የእድገት ደረጃ አንፃር ወቅቱን የሚመጥን የጤና አገልግሎት ስርዓት በመዘርጋት በዚህም ማህበረሰቡን የተሟላ ጤና በራሱም በቤተሰብም ደረጃ መፍጠር የሚገባ መሆኑ ታምኖበት የዓለም የጤና ድርጅትም ማህበረሰብን ከየትኛውም የተፈጥሮና ሰው ሰራሽ የጤና ስጋት ለመጠበቅ ከመደበኛው የጤና አደረጃጀት ጎን ለጎን በክልሉ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ሁኔታ ላይ ከፍተኛ ተጽዕኖ ሊያሳርፉ የሚችሉ የበሽታዎች የሁኔታዎችን ክስተት መተንበይና የመከላከል መቀልበሻ አቅጣጫዎችን ሊያሳይ የሚችል የበሽታ ቅኝት ተቋም በማስፈልጉ የክልሉ መንግስት ይህንን የህብረተሰብ ጤና ኢንስቲትዩት እንዲቋቋም አድርጎታል። ጤና ኢንስቲትዩቱ ለክልሉ ጤና ቢሮ አጋዥ አካል ተደርጎ የሚወሰድ ነው። ክቡራትና ክቡራን፣ በዚህ መሰረት ተቋሙ የድንገተኛ አደጋዎች ቅኝት ዝግጁነትና ምላሽ፣ የህብረተሰብ ጤና ላብራቶሪ የጤና ምርምር ስርዓትና ቴክኖሎጂ ሽግግር እንዲሁም ክልላዊ የጤና መረጃ አስተዳደር ማዕከል በሚሉ ዳይሬክተሮችና የክልሉ የቅርንጫፍ ላብራቶሪዎችን ጨምሮ እንዲደራጅ ተደርጓል። በተለይ የህብረተሰብ ጤና ኢንስቲትዩት ላብራቶሪ ዋነኛ ተግባር የሆኑት በክልሉ ለሚከሰቱ ወረሽኞች ጥራትና ታማኝነት ያለው የላብራቶሪ ውጤት በወቅቱ ማቅረብ መቻል፣ ውጫዊ የላብራቶሪ ጥራት ቁጥጥር አገልግሎት በሁሉም የጤና ተቋማት እንዲኖር የማድረግ፣ የላብራቶሪ ምርመራ ጥራቱን በጠበቀ ሁኔታ ለማካሄድ የአቅም ግንባታ ስልጠናዎችን የመስጠት፣ እንዲሁም ፕሮግራምን መሰረት ያደረገ የተለያዩ የላብራቶሪ ምርመራ አገልግሎቶችን መስጠት በዋናነት ለዘርፉ የተሰጡ ኃላፊነቶች ናቸው። ክልሉ አዲስ ከመደራጀቱ መነሻ እነዚህን አገልግሎቶች በተሟላ መልኩ ለመስጠት የሚያስችል የላብራቶሪ መሰረተ ልማት የሌለው ከመሆኑ ጋር ለክልላችን ፈታኝ ወቅት ነበር። በተለይ ደግሞ ካለፉት ሁለት ዓመታት በክልላችን ዘመናዊ ላብራቶሪ ግንባታና የመመርመሪያ ማሽኖች ባለመኖራቸው ብዛት ያለው ናሙና ብዛት ያለው ናሙና ወደ ሌላ አካባቢ በመላክ ውጤት ሲዘገይ እያየን ነበር። ይህም ለኛ ክልል ፈተና ነበር። ክልሉ አዲስ ከመደራጀቱ መነሻ አገልግሎቶችን በተሟላ መልኩም ለመስጠት የሚያስችል የላብራቶሪ መሰረተ ልማት መሰረተ ልማት አለመኖር ደግሞ ዋነኛው ችግሮች ነበሩ። ስለዚህ ለማዕከላዊ ኢትዮጵያ ክልል የህብረተሰብ ጤና ላብራቶሪ ማቋቋም፣ በአስፈላጊ ቁሳቁሶች አቅምን ማሳደግ የመሰረተ ልማትና የቁሳቁስ ቁሳቁስ ላይ የሚደረግ የኢንቨስትመንት ብቻ ሳይሆን የህብረተሰቡን ጤናን ከበሽታዎች ስጋት ለመጠበቅ ወሳኝ እርምጃና ጠንካራ የህብረተሰብ ጤና ስርዓት ለመገንባት የማዕዘን ድንጋይ ሆኖ የሚያገለግል ነው። በዚህም በአዲስ ክልል ለቀረምልለት ህዝባችን አገልግሎቱን በመስጠት እምነት የማሳደግና የጤና አገልግሎት ተደራሽነትን ችግሮች በመፍታት ዛሬ ወሳኝ እርምጃ ለህዝባችን የማዕዘን ድንጋይ ሆኖ ሊያገለግል የሚችል ላብራቶሪ በከፊል በውስን የምርመራ ስራዎች ላይ እውን ማድረግ ችለናል። ዛሬ በይፋ ያስጀመርነው የህብረተሰብ ጤና ላብራቶሪ የሞሌኩላር ላብራቶሪ ምርመራዎችን ማለትም በደም ውስጥ ያለን የኤች አይ ቪ ኤድስ ቫይረስ መጠን መመርመር የጨቅላ ህጻናት የኤችአይቪ ተጋላጭነት ልየታ፣ ከእናት ወደ ልጅ የሚተላለፈውን ለመከላከል ቀድሞ ለማወቅ አቅም የሚፈጥርና የማዕፀን በር ጫፍ ካንሰር ምርመራ፣ የጉበት በሽታ ምርመራ፣ ሌሎች የኮቪድ በሽታን ጨምሮ፣ ከዚህም በተጨማሪ የውሃ ማይክሮባዮሎጂና ጥራት ምርመራ፣ ከዚህም ውጭ ለተቋማት ውጫዊ የጥራት ቁጥጥር አገልግሎቶችን ለመስጠት እነዚህን ሁሉ ያካተተ የምርመራ ስራ ነው ዛሬ ያስጀመር ነው። በቀጣይ ጊዜያትም ተጨማሪ የምርመራ ዘርፎችን እንዲሁም ደረጃውን የጠበቀ የላቦራቶሪ ህንፃ በክልሉ እውን ይሆናል ተብሎ ይታመናል። በመጨረሻ ይህ ክልላዊ የህብረተሰብ ጤና ላቦራቶሪ እውን እንዲሆን የበርካታ ባለድርሻ አካላት ድጋፍ የታከለበትና ለሁሉም ምስጋና የሚገባ ቢሆንም በተለየ ሁኔታ ግን ክብርት ዶክተር ሳሮ አብደላ እና የስራ አጋሮቻቸው ክቡር አቶ አንተነ ፈቃዱ የክልላችን ምክትል ርዕሰ መስተዳደር የጤና ሚኒስትር አመራሮች የጤና ሚኒስትር አመራሮች የክልላችን የፋይናንስ ቢሮ የጤና ቢሮ ሀላፊና አመራር አካላት የወራቤ ኮምፕሬንሲቭ ስፔሻላይዝድ ሆስፒታል አመራሮች የቦርድ ሰብሳቢውን አቶ ዘይኔ ቢልካን ጨምሮ አጋሮቻችን ከነዚህም ውስጥ ግሎባል ፈንድ፣ አይካፕ፣ ኢሊሚኔት ቲቪ፣ ዩስኤድ እና የሲዳማ ህብረተሰብ ጤና ኢንስቲትዩትን ማመስገን እፈልጋለሁ።